ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የግንቦት ስምንት ቀን 2017 ዓ ም የአረብ እኩለ ቀን ዜና መጽሔታችንን ጀምረናል። አበይት ጉዳዮቻችን አስቀድም በክልሉ የሚገኝ እድሜውና ሁኔታው መታወቂያ ለመውሰድ የሚያስችለው ሁሉ ብሔራዊ የዲጂታል መታወቂያ እንዲወስድ ማድረግ እንደሚገባ ርዕሰ መስተዳደር አረጋ ከበደ አስገነዘቡ። በአማራ ክልል በሰባት ሪጅኦፖሊሳንት ከተሞች የኮሪደር ልማት እየተከናወነ መሆኑን የክልሉ የከተማና መሰረተ ልማት ቢሮ አስታውቋል። ጉዳዩን በዜና መጽሔታችን በአጀንዳነት እንመለከተዋለን። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመካከለኛው ምስራቅ ጉብኝት በኢንቨስትመንት አሜሪካን ተጠቃሚ የሚያደርጉ ስምምነቶች ላይ የደረሱበት መሆኑ ተገልጿል የሚለውን ደግሞ ከውጭ ይዘናል። በቆይታችን በአጀንዳነት የምንመለከተውን ጉዳይ ጨምረን የተለያዩ ዘገባዎችን በዜና መጽሔታችን የምንዳስስ ነው የሚሆነው። የቢዝነስና ስፖርታዊ መረጃዎችን በሰዓቱ ወደ እናንተ ይደርሳሉ። ሶሊያን አለኸኝ እንዲሁም በምልክት ቋንቋ ወለላ እንዳሉ ጋር አብናችሁ ቆይታ እናደርጋለን። አብራችን ቆዩ። ወደ ቀዳሚ ዘገባችን የምናልፈው በክልሉ የሚገኝ እድሜውና ሁኔታው መታወቂያ ለመውሰድ የሚያስችለው ሁሉ ብሔራዊ የዲጂታል መታወቂያ እንዲወስድ ማድረግ እንደሚገባ ርዕሰ መስተዳደር አረጋ ከበደ አስገነዘቡ። ርዕሰ መስተዳደሩ በክልሉ የዲጂታል መታወቂያ አፈጻጸምን የክልሉ ከፍተኛ የስራ ኃላፊዎች፣ መንግስትና መንግስታዊ ያልሆኑ ተቋማት ኃላፊዎችና የዘርፉ አካላት በተገኙበት ገምግመዋል። ዘመኑ ይርጋ ተጨማሪው ይነግረናል። እንደ ሀገር ወጥ የሆነ የኢኮኖሚ ትስስርን ለመፍጠርና የመተማመኛ ስርዓትን ለመዘርጋት የሚያስችል ብሔራዊ የዲጂታል መታወቂያ ፕሮግራም ተጀምሯል። በአማራ ክልልም የዲጂታል መታወቂያ ስርዓት የተጀመረ ሲሆን አተገባበሩን ማሻሻል የሚያስችል ውይይት ርዕሰ መስተዳድር አረጋ ከበደ በተገኙበት በባህር ዳር ከተማ ተካሂዷል። ርዕሰ መስተዳድር አረጋ ከበደ በዚሁ ጊዜ እንዳሉት በሀገሪቱ ለመጀመሪያ ጊዜ መተግበር የተጀመረው ብሔራዊ መታወቂያ ዘርፈ ብዙ ጥቅም ያለው መሆኑን ገልጸዋል። ይሄ የመታወቂያ ስርዓት በጣም ዘርፈ ብዙ ጥቅም ያለው ነው በመጀመሪያ ደረጃ የሀገራችንን ሰላምና ደህንነት በማረጋገጥ በኩል ትልቅ ፋይዳ አለው። ምክንያቱም ዜጎችን በልዩ ምልክት ወይም በልዩ ቁጥር ለመለየት የሚያስችል ለማወቅ የሚያስችል የመታወቂያ ስርዓት ነው። እንደዚሁም ደግሞ አገልግሎትን ለመስጠት ለምሳሌ በየመስሪያ ቤቱ በመታወቂያ ላይ ተመስርተው የሚሰጡ አገልግሎቶችን ለማሳለጥ ያግዛል። ይሄ መታወቂያ በአንድ ሀገር ውስጥ የሚኖር ዜጋ አንድ መታወቂያ ብቻ እንዲኖረው የሚያደርግ ነው። በተለያየ አካባቢ መጠሪያ አንዳንድ ሰዎች ወንጀል የሚፈጽሙበት አጋጣሚ አለ። ስለዚህ እንደዚህ አይነት ነገሮችን ለማስቀረት በከፍተኛ ደረጃ ያግዘናል ማለት ነው። ብሔራዊ የዲጂታል መታወቂያ ፕሮግራሙ በክልሉ ተግባራዊ እየተደረገ መሆኑን የገለጹት ርዕሰ መስተዳድሩም በዚህ በጀት ዓመት ከ18.6 ሚሊዮን በላይ ዜጎች የዲጂታል መታወቂያ እንዲወስዱ ቢታቀድም አፈጻጸሙ ዝቅተኛ መሆኑን አንስተዋል። በዚህም ምክክሩ የተቋማት ኃላፊዎች ባለሙያዎቻቸውን ጨምረው ሁሉም ዜጎች የዲጂታል መታወቂያ ባለቤት እንዲሆኑ ሚናቸውን እንዲወጡ የሚያስችል ነውም ብለዋል። ርዕሰ መስተዳድሩም ይህንን ትልቅ ሚና ያለውን ተግባር በክልላችን ተግባራዊ ለማድረግ ከዚህ በፊት እንቅስቃሴ አድርገናል። በክልላችን ቢያንስ ከ18 ነጥብ 6 ሚሊዮን ዜጎች በላይ መመዝገብ ይኖርባቸዋል ብለን አስበን ነበረ። ይሄ ማለት በክልሉ ውስጥ የሚኖረው ህዝብ ቁጥር ይሄ ነው ማለት አይደለም። ቢያንስ በዚህ አመት ያዝነውን እቅድ ማለት ነው። ነገር ግን እስካሁን ድረስ ከአንድ ነጥብ ሁለት ሚሊዮን በላይ አይበልጥም። ይሄን ብንወስደው ወደ 8 ፐርሰንት አካባቢ ብቻ ነው የሚሆነው። ቀሪው አልተመዘገበም፣ መታወቂያ አልወሰደም ማለት ነው። ስለዚህ ይህንን አፈጻጸም ለማሸሻል ሁሉም የተቋማት አመራሮች፣ መንግስታዊ ያልሆኑ ድርጅቶች በጋራ በመሆን በዚህ በባህር ዳር ከተማ እየመከር ነው ያለን ማለት ነው። ከዚህ ምክክር በኋላ የሚጠበቀው አንደኛ ተቋማት በተለይ የመንግስት ተቋማት ሰራተኞቻቸው እነሱ ጋር አገልግሎት ሊመጡ ሊያገኙ ለማግኘት የሚመጡ ዜጎች ይህን መታወቂያ ማውጣት እንዳለባቸው እንዲመክሩ፣ እንዲያሳስቡ አንዳንድ አገልግሎቶቻቸውንም አገልግሎት ለመስጠት እነዚህ መታወቂያ እንደ ቅድመ ሁኔታ እንዲያደርጉና መታወቂያ የመውሰድ ይህን መታወቂያ የመውሰድ አፈጻጽማችን ከፍ እንዲል ለማድረግ የሚያስችል ስራ እየሰራ ነው ያለን ማለት ነው። ሁሉም ዜጋ የብሔራዊ የዲጂታል መታወቂያ ጥቅምን ተረድቶ መታወቂያዋን በእጁ እንዲይዝም ርዕሰ መስተዳድሩ ጥሪ አቅርበዋል። ለአንድ ዜጋ ለአንድ ግለሰብ መታወቂያ ሁለመናውን ለማስረዳት ለሶስተኛው ወገን ለተቋማት ለማስረዳት ማንነቱን ለማስረዳት የሚጠቀምበት ትልቅ መሳሪያ ነው። ይሄን መያዝ መቻል አለበት። ሕዝባችን ከመቼውም ጊዜ በላይ በርብርብ እና በከፍተኛ ፍላጎትና መነሳሳት የመታወቂያው ባለቤት እንዲሆን ጥሪ ማስተላለፍ ፈልጋለሁ። በውይይቱ ርዕሰ መስተዳድር አረጋ ከበደን ጨምሮ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሞሐመድ የብሔራዊ መታወቂያ ፕሮግራም ዋና አስተባባሪ የወዳ ያራያ ስላሴና ሌሎች የክልሉ የስራ ኃላፊዎች ተገኝተዋል። በአማራ ክልል በሰባት ሪጅዮ ፖሊቲሳንት ከተሞች የኮሪደር ልማት እየተከናወነ መሆኑን የክልሉ የከተማና መሰረተ ልማት ቢሮ አስታውቋል። ይህንና ተያያዥ ጉዳዮችን ደግሞ በዛሬ የአጀንዳ ጉዳያችን የምንዳስስ ነው የሚሆነው። አሁንም አብራችን ቆዩ። ማህበረሰቡ በከተማዋ እየተሰራ ላለው የኮሪደር ልማት እያደረገ ያለውን ሁሉን አቀፍ ድጋፍ አጠናክሮ እንዲቀጥል የጎንደር ከተማ አስተዳደር ጥሪ ያቀረበ። ሁለተኛው ዙር የኮሪደር ልማት በፍጥነት እየተሰራ መሆኑን የጎንደር ከተማ አስተዳደር ምክትል ከንቲባ ወይዘሮ ደብሬ የኋላ ተናግረዋል። በኮሪደር ልማቱ ተነሽ የሆኑ የህብረተሰብ ክፍሎች ወደ ተሟላ የንግድ ስራ እንዲገቡ እየተሰራ መሆኑንም ከተማ አስተዳደሩ ገልጸዋል። አዲስ አለማየሁ ተጨማሪ ዘገባ አለው። በጎንደር ከተማ የተጀመረውን ሁለተኛው ምዕራፍ የኮሪደር ልማት በፍጥነት ለማጠናቀቅ ትኩረት አድርጎ እየሰራ መሆኑን የጎንደር ከተማ አስተዳደር ገልጿል። የከተማ አስተዳደሩ ምክትል ከንቲባ ወይዘሮ ደብሬ ኋላ የአረንጓዴ ልማት፣ የብስክሌት ና የእግረኛ መንገድ ስራዎች እየተፋጠኑ ስለመሆኑም ገልጿል። የግሪነሪ ስራዎች፣ የሳር ተከላ ስራዎች እየተሰሩ ይገኛሉ። በተመሳሳይ የፖል ተከላ ስራዎችም እየተሰሩ ይገኛሉ። ከዛ በተጨማሪ ልዩ ልዩ ቦታዎች ላይ ወደ ሁለት እና ሶስት አካባቢ የሚሆኑ ሰፋፊ ቦታዎች ላይ የፓርክ ቦታዎች አሉ። ጅንአድ ላይ ዲዛይኑ አልቆ ሙሉ ዲዛይኑ ስራ እየተሰራ ይገኛል። በተመሳሳይ በጅሮንዳ አካባቢ ያለውም ዲዛይኑ አልቆ ወደ ስራ ተገብቷል። ኮሌጅ አካባቢ ላይ ያለውንም በሚያምር ዲዛይን መንገድ ዳሩን ተከትሎ ለማህበረሰቡ በሚመች አግባብ ስራ እየሰራን እንገኛለን ማለት ነው። የኮሪደር ልማት ስራው የስራ ባልን ያዳበረ መሆኑን የገለጹት ምክትል ከንቲባዋ በቀን 22 ሰዓት ያክል እየተከናወነ መሆኑን ተናግሯል። የተጀመረው የኮሪደር ልማት ሲጠናቀቅ ጎንደር ያላትን የቱሪዝም ጸጋ ባግባቡ እንድትጠቀም መልካም እድል ይዞ እንደሚመጣም ወይዘሮ ደብሬ አንስተዋል። ከተማዋ ውብ እና ጽዱ እንድትሆን ነው ስራ እየሰራን ያለ ነው። ጎንደር ላይ ለመዝናናት፣ ለመንቀሳቀስ የሚመጣ ሰውም ምቹ እንዲሆን ያደርጋል ማለት ነው። ቱሪዝም እንቅስቃሴው የተሻለ ከሆነ የከተማው የህብረተሰብ ክፍል ኢኮኖሚካሊ ከዝቅተኛ እስከ መካከለኛ ከፍተኛ ኢኮኖሚ ያላቸው አካላት ሰርተው የሚበሉበት አጋጣሚ ይፈጠራል። ልማቱ ተሰርቶ ሲጠናቀቅ በጎንደር ከተማ የሚስተዋለውን የትራንስፖርት መጨናነቅ እንደሚቀንስና ለእንቅስቃሴ ምቹ ድል ይዞ እንደሚመጣ ተስፋ ማድረጋቸውን የነገሩን ደግሞ የከተማዋ ነዋሪዎች ናቸው። ልጆች የሚያጠኑበት ቁጭ ብለው ሰዎች ዲስከስ የሚያደርጉበት አካባቢ ይሆናል ብለን ተስፋ እናደርጋለን። ከተማ ለእኛ ብቻ ሳይሆን ለልጅ ልጆቻችን የሚሆን ነው ማለት ነው። ከተማ መዋቡ ለቱሪስት ፍሰት አስፈላጊ ነው። ሰው ወጦ የሚዝናናበት ነው። አሁን ለአንድ አገር እድገት የኮሪደር ልማት በጣም ደስ የሚል ነገር ነው እና አሁን የሚታየው ነገርም ባለፈው ፒያሳ፣ አሁን ደግሞ ወደዚህ እየመጣ ነው። ደስ ይላል። ያው ሲያልቅ እናየዋለን። ያንን የሚያሳይ የአመርቂ ውጤት እንደሚሆን ተስፋ እናደርጋለን። በኮሪደር ልማት ተነሽውን የህብረተሰብ ክፍሎችን ወደ ተሟላይ ንግድ ስራ እንዲገቡ የግንባታ ስራ መጀመሩንም ምክትል ከንቲባ ተናግሯል። በኮሪደሩ ተነሽ የሆኑ በስፋት የኮንቲነሮች ነው የሚበዙት፣ ኮንቲነር እና በሁለተኛ ደረጃ ደግሞ የቀበሌ ቤቶች ናቸው ተነሻዎች። የግል ይዞታዎች ቁጥራቸው አናሳ ቢሆንም የግል ይዞታ ይህን መልሶ ለማቋቋም ግን በተገቢው መንገድ ሳይቶች ተለይተው ግንባታ ላይ የመልሶ ማቋቋሚያ ስራ ለመስራት በተለይ በኮንቲነር ተነሽ የሆኑትን የህብረተሰብ ክፍሎች ወደ ተሟላ የንግድ እንቅስቃሴ እንዲገቡ ከዛኛው ከነበሩበት ህይወት በተሻለ መንገድ የንግድ እንቅስቃሴ ውስጥ እንዲገቡ ለማድረግ ሳይቶች ተለይተው ወደ ግንባታ የገባንበት ሁኔታ ነው ያለው። ለኮሪደር ልማቱ ማህበረሰቡ እያደረገ ያለውን የገንዘብ፣ የሀሳብና አይነት ድጋፍ አጠናክሮ እንዲቀጥልም ጥሪ ቀርቧል። በደሴ ከተማ አስተዳደር እየተሰራ ያለው የኮሪደር ልማት የከተማዋን ውበት የሚጨምርና ህዝቡን ተጠቃሚ የሚያደርግ ነው ሲሉ ነዋሪዎች ተናገሩ። የተጀመሩ ስራዎችን በተያዘላቸው ጊዜ በማጠናቀቅ ደሴ ከተማን ለማሳደግ እየተሰራ መሆኑን ከተማ አስተዳደሩ አስታውቋል። ተጨማሪውን ከአንተነህ ጸጋ እንከታተል። ከተሞችን ለነዋሪዎች ምቹና ተስማሚ ለማድረግ የተለያዩ ስራዎች እየተከናወኑ ሲሆን በተለይ የኮሪደር ልማት ልዩ ትኩረት ተሰጥቶት እየተሰራ ነው። በአማራ ክልል የኮሪደር ልማት ከሚከናወንባቸው ከተሞች ደሴ ከተማ አንዷ ናት። በከተማዋ በተለምዶ ቧንቧ ተብሎ ከሚጠራው እስከ ባህል አምባ የሚዘልቅ የኮሪደር ልማት በጥራትና በፍጥነት እየተከናወነ ይገኛል። በስራው ላይ በርካታ ዜጎች የስራ እድል የተፈጠረላቸው ሲሆን በዚህም ተጠቃሚ መሆናቸውን ላሚኮ ገልጸዋል። የኮሪደር ልማት ከተከፈተን ጀምሮ ደግሞ አሁን ብዙ ሰው ከእኛ ይዞት ከነበረው የአማራ መንገድ ስራ ከዛም በላይ አሁን ወጣት እየተጠቀመ ነው ያለው በዚህ መንገድ ስራ። ስለዚህ እንደ ደሴ ከተማ ብዙውን ወጣት ከስራ አጥነት ወደ ባለሙያና የስራ እድል ፈጠራ ተሳታፊ የሆነ ብዙ ወጣት አለ። ፎርማን ማን ነው የምሰራው። እንዲሁ ስራ ጥቼ ሲዞር ምናምን የዞርኩኝ ያገኘሁት ከዚህ ከገባሁ ደግሞ በጣም ለውጥ አግኝቻለሁ። ብዙም ልጆች የተለወጡ አሉ። ደሴ ትናንትና እንዲህ አልነበረችም። ዛሬ ደግሞ በዚህ ሁኔታ መባየታችን ሁላችንም ደስተኛ ነነ። የቤተሰቦቻችንን ችግር እየፈታነ፣ የቤት ኪራይ እየከፈልነ፣ ቀለባችንን እየተጠቀምነ እንገኛለን። ወጣቱም የቀን ስራውን የአናጼ ረዳት የነበረው አናጼ ሆኖ፣ የግንበኛ ረዳት የነበረው ግንበኛ ሆኖ ይገኛል ማለት ነው። በአሁኑ ሰዓት አሻራ አስቀመጥን ማለት ነው። እዚህ ቦታ ላይ በምክትል ከንቲባ ማዕረግ የደሴ ከተማ አስተዳደር ከተማና መሰረተ ልማት መምሪያ ዋና ስራ አስኪያጅ አቶ ቃሲም አበራ የኮሪደር ልማቱ በጥራትና በፍጥነት እየተሰራ መሆኑን አስረድተዋል። ለሌሎች ፕሮጀክቶችም የመፈጸም አቅም ልምድ የተወሰደበት መሆኑን አቶ ቃሲም ጠቁመዋል። በየቀኑ በአማካይ ከ1250 በላይ የስራ እድል ፈጥሯል። የኮሪደር ብቻ ያ ብቻ አይደለም። የሲኖ የትራክ ባለቤቶች ያከራያሉ ኤክስካቫተረዝ ማሽኖች ይከራያሉ። እነሱም ባለሀብት ሁሉ ጭምር ነው ይዘን የምንሰራው። አቶ ቃሲም አክለውም በፕሮጀክቱ ያሉ መሰረተ ልማትም ተቀናጅተው መሰራታቸውን ተናግረዋል። መሰረተ ልማት ተቀናጅተው ነው የተሰሩት። አሁን እንደምታያቸው ከላይ የተዘረጋ መብራትም የለ መንገድም የለ ውሃም ሁሉም አንደርግራውንድ ተቀብረው ነው የተሰሩት። እነዚህ ደግሞ እድሜ እንዲኖራቸው ያደርጋል። ሁለተኛ አንዱ ሰርቶ አንዱ አያፈርሳቸውም። ነገ መንገድ ለመስራት ብለህ የቴሌ መብራት አትነካ መንገድ አትነካም መስመራት ነካም የመብራት መስመራት ነካም የውሃ መስመራት ነካም። ስለዚህ ለብዙ ጊዜ መሰረተ ልማቶች ተጠብቀው እንዲኖሩ ያደርጋቸዋል። ሁለተኛ ከሌብነት ከዝርፊያ ነጻ ነው የሚሆኑ። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ የኮሪደር ልማቱ የከተማዋን የቱሪስት ፍሰት የሚጨምርና ከተማዋን የበለጠ ለኑሮ ምቹና ተስማሚ ለማድረግ የሚኖረው ሚና ከፍተኛ መሆኑን የተናገሩት ከፍተኛ የሆነ የህዝብ ቁጥር ያለበት ከተማ ነው፣ የቀጠናው መዳረሻ ነው። በአጠቃላይ ስለዚህ ይሄ ከተማ በአሁኑ ሰዓት እየተስፋፋ ያለውን የከተሜነት ቁጥር መብዛት በአጭር ጊዜ እየተፋጠነ ያለውን መሸከም የሚችል ከተማ መፈጠር አለበት። ስለዚህ ከተማውን ሊመጥን የሚችል መንገድ መሰረተ ልማት የመንገድ መሰረተ ልማት መልማት አለበት። የኢንቨስትመንት መስፋፋት መፈጠር አለበት። የኢንቨስትመንት ደግሞ ሲፋጠን ደግሞ የስራ እድል ፈጠራ ምግረ መንገዱን አብሮ ያድጋል። የገቢ አቅም አብሮ እያደገ ይሄዳል። መንግስት ጠንካራ መንግስት በአጠቃላይ ይፈጠራል ማለት ነው። ሕብረተሰቡም ለልማቱ እያደረገ ያለውን ድጋፍ አጠናክሮ እንዲቀጥል ከንቲባ አሳስበዋል። የባህር ዳር ከተማ የኮሪደር ልማት የከተማዋን ውበት ያጎላና የቱሪስት መስህብነቷን የሚያሳይ መሆኑን አስተያየታቸውን ለአሚኮ የሰጡ የከተማዋ ነዋሪዎች ተናገሩ። በሁለተኛው ዙር የኮሪደር ልማት ከመጀመሪያው ዙር ልምድ በመውሰድ በተሻለ አፈጻጸም የተከናወነ መሆኑን የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎርሹ እንዳለማው ተናግረዋል። ዘመኑ ይርጋ ተጨማሪ ያለው የጣና ሐይቅ ፈርጧ ውቢቷ ባህር ዳር የበለጠ ለነዋሪዎች ውብ ሳቢና ለኑሮ ተስማሚ እንድትሆን እየተከናወኑ ከሚገኙ የልማት ስራዎች አንዱ የኮሪደር ልማት ነው። የባህር ዳር የኮሪደር ልማት 22 ኪሎ ሜትር አጠቃላይ ስራ ነው እየተከናወነ የሚገኘው። የመጀመሪያው ዙር የኮሪደር ልማት የሶስት ኪሎ ሜትር የልማት እንቅስቃሴም በይፋ ተጠናቆ አሁን ለነዋሪዎቹ ክፍት እየተደረገ ይገኛል። የሁለተኛው ዙር የኮሪደር ልማትም ተጀምሯል። የባህር ዳር የኮሪደር ልማት የጣና ሐይቅን በአራት አቅጣጫ እንዲከፈት በማድረግ ለከተማ ንጹህ አየር ተደራሽ እንዲሆን እያደረገ ይገኛል። የአማራ ሚዲያ ኮርፖሬሽንም የባህር ዳር የኮሪደር ልማትን እንቅስቃሴን በተመለከተ ነዋሪዎች ምን ይላሉ የሚለውን ተዘዋውረን ሀሳብ አስተያየታቸውን አሰባስበናል። አበበ ባላለው በባህልና ቱሪዝም ኦፊሻሊ አስጎብኝ ነኝ። እጅግ ለነዋሪውም ለቱሪስትም አዲስ ነገር ነው። ባይን የሚታይ ነገር ነው። ያው የምታየውን ነገር ይገልጻልኝ ስራው ጸጥታው የፖለቲካው ሲቹዌሽን ከተረጋጋልና ተስፋ አለው። ከ15 ዓመት 20 ዓመት በሙሉ ጣናን ወክ እያረክ ማየት የሚያስችል ሲትዌሽን አልነበረም። በሙሉ እጥር፣ በሙሉ ብሎክ ሆኖ ዙሪያው በሙሉ ዝግ ነው የነበረ። አሁን ይህ የኮሪደር ልማት ከመጣ ወዲህ ጣናን በየትኛውም አንግል የከተማው ነዋሪ ወክ እያደረገ ነፋሻ አየር ወደ መሀል ከተማው ዳውንታውኑ እየዘለቀ እየገባ እያናፈሰ ለእይታ በሚስብ ሁኔታ በቃ በቃ ከቱሪስቱም በላይ ሎካሉ ራሱ ነዋሪ ተወልዶ ያደግንባት ራሱ ኤክስትሪምሊ በጣም ፋሲኔቲንግ የሚያስደስት ነገር ነው፣ ሆኖ ያገኘ ነው። ከተማ ይበልጥ እንድታድግ ምን መደረግ አለበት? መንግስትስ ምን ማሰብ አለበት? በጣም ጥሩ። ከዚህ ልማት ጋር በተያያዘ ሁኔታ በርካታ ሰዎች ተነስተዋል። ለዚህ መንገድ ተብሎ ሲነሱ ግን የነሱ ህይወት አደጋ ላይ ሊያስከትል የሚችለው ነገር በትክክሉ መንግስት ኮምፐንሴት ሊያረግ የሚችል ነገር ማድረግ መቻል አለበት። ከህዝቡ ከኛ የሚጠበቀው ምንድ ነው? የተሰሩ የልማቱን ነገሮች ክትትል ማድረግ ሳይድ ባይ ሳይድ ከመንግስት ጋር ሆኖ ልማቶችን በትክክል ልውበታቸውን አስጠብቆ እንዲያረጉ ማድረግ፣ አንተሁን ይባላለሁ። እንደ ባህርዳር ከተማ በጣም የሚያስፈልጋትና የሚያስፈልጋት ናት። ጣና እስካሁን ደስ ታፍኗን እንደማለት ይቻላል። ጣናን ያህል አየር ይዘን በጣም በሙቀትና በበረሃ ነው የነበር ነው። ግን በአሁኑ ታይም ካለው አንጻር በየአቅጣጫው ተከፍተዋል። ከተማው ወይም ደግሞ እንትኑ ሰው፣ ህዝቡ ትንሽ አየር እያገኘ ነው ወደ ቀዝቃዛነት እየተቀየረ ነው። ይሄ ነው የማስበው። አንዳንድ ውሃ ማቆም ትክክል ያልሆኑ ያልተሰሩ ነገሮች አሉ። በተለይ የብስክሌት መንገዶች ላይ ውሃ የማቆም ክረምቱ ሲመጣ ምን ያህል እንደሚቆም እንግዲህ አሁን በካፊያ ነገሮች እንኳን እየቆሙ እያለ ትክክል የሆነ ሌቭል የሆነ ስራ ቢሰራ ባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው የኮሪደር ልማቱ ባህር ዳር ከተማን ለነዋሪዎች ምቹ ለማድረግና ተወዳዳሪ ከተማ እንድትሆን ታለሞ የተሰራ ነው ብለዋል። የአንደኛው ዙር የኮሪደር ልማት በጥራት ተሰርቶ መጠናቀቁን የገለጹት ተቀዳሚ ምክትል ከንቲባው የሁለተኛውን ዙር ከበፊቱ ልምድ በመውሰድ የበለጠ ጥራቱን የጠበቀ ሆኖ እንዲሰራ በልዩ ትኩረት መጀመሩንም ገልጸዋል። የባህር ዳር ኮሪደር ልማት በጥራት የተሰራ እጅግ ዘመናዊ ለሰው ልጆች የተመቸ ሁኔታን ለመፍጠር ታስቦ የተሰራ የከተማችን ውበትና ገጽታም ደግሞ የበለጠ አጉልቶ አፍክቶ የሚያሳይ። ባህር ዳር በተፈጥሯ ውብ ከተማ፣ ተፈጥሮ ያደላት ከተማ፣ ተፈጥሮ አብዝቶ የሰጣት ከተማ ናት። የመጀመሪያው ምዕራፍ የኮሪደር ልማት በዚህ መልክ ነው እየተጠናቀቀ ያለው። ሁለተኛውም የኮሪደር ምዕራፍ ባለፈው አስጀምረናል። ቀጥለን ደግሞ ሌሎች እስከ አራት ነጥብ ሁለት ኪሎ ሜትር የሚደርስ በዚህ መልክ የሚሸፈን የኮሪደር ልማት ተጀምሯል። ማለት በቀለለ በፈጠነ እና በዘመነ መንገድ ከዚህ አሻሽልም ባህር ዳርን ውብ ከተማ የማድረግ ጉዟችን እንቀጥላለን። በአማራ ክልል በሰባት ሪጅዮ ፖሊታን ከተሞች የኮሪደር ልማት እየተሰራ መሆኑን በክልሉ የከተማና መሰረተ ልማት ቢሮ አማካሪ አቶ ሽቤክ እንደተናገሩ የኮሪደር ልማቱ ጥራቱን በጠበቀ መልኩ ለትውልድ ተሻጋሪ ሆኖ እንዲገነባ መንግስት ክትትልና ድጋፍ እያደረገ ስለመሆኑም አንስተዋል። አክሊል ምንተስኖ ተጨማሪ ያለው። አመሰግናለሁ አቶ ሽቤክ እንዴ አማራ ክልል ከተማና መሰረተ ልማት ቢሮ አማካሪ ስለ ጊዜውና ስለ ሀሳቦ በቅድሚያ አመሰግናለሁ። በአማራ ክልል አሁን ላይ በምን ያክል ከተሞች ነው የኮሪደር ልማት እየተከናወነ የሚገኘው ማለት ይቻላል? ው እንግዲህ እንደሚታወቀው የኮሪደር ልማት በሀገር ደረጃ ባለፈው ዓመት ጀምሮ በስፋት በዋነኝነት በአዲስ አበባ ከተማ ተጀምሮ ወደ ክልሎች እየሰፋ ያለ ትልቅ በመንግስት የተሰራ ያለ ኢኒሼቲቭ ነው። እንግዲህ ይህን ኢኒሼቲቭ የእኛ ክልል ከተሞች ባለፈው ሐምሌ መጨረሻ የሀምሌ ወር መጨረሻ 2016 ሀምሌ ወር መጨረሻ ጀምረው ወደ ስራ ገብተዋል ኦልሞስት የገቡ ከተሞች አጠቃላይ በዋነኝነት ትልልቅ የምንላቸው ከተሞች ሪጅዮፖሊታን የምንላቸው ከተሞች ሰባት ከተሞች ናቸው ባህር ዳር ጎንደር ደሴ ኮምቦልቻ ደብረ ብርሃን ደብረ ማርቆስ ና ወልዲያ ከተሞች ሙሉ ሙሉ ወደ ስራ ገብተው ጥሩ እንቅስቃሴ ላይ ናቸው ያሉት ሜቢ ገና በዞኖቹ በራሳቸው ደግሞ የሚያስተባብሯቸው እኛ ገና በሂደት ቼክ የምናደርገው እያንዳንዱ ነገር ሄደን የምናረጋግጠው ደግሞ የዞን ከተሞች ትንንሽ ከተሞች ሳይቀር ኮሪደር ልማት እየሰሩ ናቸው ያሉት። በዋነኝነት እስካሁኑ ዘጠኝ ወር ስንከታተላቸው ከፌደራል ጋር ሆነን የመጠናቸው ሰባት የክልሉ ትልቅላቸው ሪጅ ፖሊታን ከተሞች ናቸው። ግን አነስተኛ ከተሞችም ወደ ስራው የገቡበት ሂደት እንዳለ እንረዳው። በኮሪደር ልማት ስራው እንግዲህ ለልማቱ በሚል ዜጎች ከአካባቢያቸው እንደሚነሱ ይታወቃልና እነዚህን ዜጎች በተደራጀ መልኩ በማቋቋም ረገድ እየተሰራ ያለው ስራ ምን ይመስላል? ውጤታማነቱ እንዴት ነው የሚለካው? እንግዲህ ይሄ ጅምር ስራ ነው። እንደ እኛ ክልል ነባራዊ ሁኔታ ይህን ያህል በርካታ ሰው አፈናቅሏል ብለን አንወስድም። ባህር ዳርም ጎንደርም እንወሰድ፣ ሌሎች ደሴ ከተሞች በዋነኛነት ተጀምሮ ያለ የከተማ ንበርት ላይ ነው። እነዚህ ደግሞ ከአሁን በፊት መሰረተ ልማት ነበራቸው። በዋነኝነት እነዚህን ዘመናዊና ትውልድ ተሻጋሪ አድርጎ የመስራት ስራ ስለሆነ በተወሰነ መልኩ ለማስፋት የእግረኛ መንገድን የሳይክል መንገድና ደረጃውን ጠብቆ የአረንጓዴ ልማትና ሌሎች አገልግሎቶችን ለማስፋት ሲባል የተወሰኑ የሚነኩ ዜጎች ይኖራሉ። ከዛ ውጪ አሁን አብዛኛው የተነካ ሰው አለ ብለን ለመውሰድ አንችልም። ነገር ግን አሁን አንዳንድ ቦታ ላይ፣ ደሴም ሆነ ባህር ዳር ከተማ ላይ ወደ መሀል ለመግባት እንቅስቃሴዎች አሉ እና አሁን እዚህ ላይ የምናየው ልምድ ከዚያ የሚነሱ ዜጎች በኖርማል ህጉ ነው የሚስተናገዱት የኖርማል ህጉ በዋነኝነት የግል ባለይዞታዎች ከሆኑ በሀገሪቱ መንግስትም በክልሉ መንግስትም በተቀመጡ የህግ አግባብና አሰራር መሰረት የካሳና የትክ ቦታ ይዘጋጅላቸው ኢብን ለሁለት አመት ያህል የመፈናቀያ የቤት ክራይ አበል ሳይቀር ተዘጋጅቶላቸው ነው የሚስተናገዱት። ሌሎች ደግሞ በቀበሌ ቤት የሚኖሩ አሉ። የህግ ይዞታ ባለመብት ያልሆኑ ነገር ግን በቀበሌ ቤት የሚኖሩ ሰዎች ሳይቀር በከተሞች ውስጥ ከመቶ ካሪ ሜትር ስታንዳርድ ድረስ ቦታ ተዘጋጅቶ እንዲሰጣቸው እየተደረገ ነው ያለው። ሌላው የኮሪደር ልማት እርስዎ እንዳሉ እንግዲህ በተለያዩ የክልል ከተሞች እየተሰራ ነው የሚገኘውና አንዳንድ ቦታዎች ላይ የጥራት ችግር የሚነሳባቸው እንዳሉ ከማህበረሰቡ የሚመጡ አስተያየቶች ያሳያሉና የጥራት ደረጃውን ለትውልድ ተሻጋሪ ሆኖ እንዲዘልቅ ከማድረግ አኳያ ምን አይነት ክትትልና ድጋፍ እየተደረገ ነው የሚገኘው? እኔ እንግዲህ ቁጥር አንድ ከተሞችም እስከ ክልል ከፍተኛ አመራር ድረስ ትኩረት የሚደረግበት ስራ ውን እንደምታውቁት ትልቅ ኢኒሽቲቭ ስለሆነ ይሄ ስራ ኮሪደር ልማት ስራ ነው የሚደረገው እና መሰረታዊ የሆነ የጥራት ችግር አለን ብለን እስካሁን የወሰን ነው የለም። ምክንያቱም ይሄ ለትውልድ የሚሻገር የአሁን ያለንበትን ደረጃ በቀጣይ ከተሞች ዘምነው ህዝቡ ከቦታ ቦታ በአግባቡ ያለ እንቅፋት ያለ ችግር እንዲንቀሳቀስ በሚያስችል መልኩ እና ስታንዳርዱን ባሟላ መልኩ እንዲሰራ ነው ጥረት እየተደረገ ያለው። በዚህ ረገድ ኮሪደር ልማት የኔ ነው ብሎ ህብረተሰቡ ጉዳዩን ወደ ራሱ ወስዶ ከትብብር ከማድረግ የራሱን ተሳትፎ ከማድረግ አኳያ ምን አይነት ልምድ የታየበት ነው ማለት ይቻላል? ትልቁ ያገኘ ነው እንትን የሚመስለኝ እንደ ክልል ይሄን ስራ ህዝቡ በጣም ወዶታል። ትክክል ነው። የከተሞችን ገጻ እየተቀየረ ነው ያለው። ህዝቡን እያስተሳሰረ ነው ያለው ከባቢ ከአንድ ከባቢ ጋር እያሳሰረ ነው ያለው። በጣም ጥሻ ውስጥ ምን የነበሩትን እንትኖች እየከፈተ ነው ያለው። አዛውንቶች ህፃናት መጫወቻ ቦታ እንዲያገኙ ነው ያለው። ሁሉም ሰው ኢቭን የሃይቅ ዳርቻዎችንም ሆነ ሌሎች ቦታዎችን አክሰስ እያደረገ አንዱ ቦታ ከአንድ ቦታ ወደ አንድ ቦታ ሰው በእግሩ በቀላሉ ወክ አድርጎ ተንቀሳቅሶ የሚሄድበት ኤንቫይሮንመንት እየተፈጠረ ነው ያለው። ኢቭን የብስክሌት መንገዶች ሳይቀር ናቸው ያሉት። በዚህ ረገድ ይህንን ሲያይ ህብረተሰቡ ከፍተኛ አድናቆት ነው እየሰጠ ያለው። ከፍተኛ ትብብር ነው እያሳየ ያለው አሁን በምለው ብቻ ሳይሆን ገንዘብ በመዋጣት ሳይቀር እየተሳተፈ ያለ ስለሆነ ይሄ ሙሉ በሙሉ በህብረተሰቡ ተቀባይነት ያለው ስራ ነው ማለት ነው። አቶ ሽቤክ እንዴ፣ የአማራ ክልል ከተማና መሰረተ ልማት ቢሮ አማካሪ፣ ስለሰጡን ሀሳብና ጊዜ እጅግ አድርገን ነው የምናመሰግነው። ከአጀንዳ ዘግባዎቻችን ተመልሰና ተመልካቾቻችን በቀጥታ መረጃ ወደ ምናደርሳችሁ ጉዳይ ነው የምናልፈው። ሁሉን አካታች ለሆነው የኢትዮጵያ እድገት ቴክኖሎጂ ወሳኝ ድርሻ እንዳለው ፕሬዚዳንት ታዬ አጽቀ ስላሴ አስታወቁ። በምስራቅ አፍሪካ የመጀመሪያ የሆነው የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስ 2025 በአዲስ ዓለም አቀፍ ኮንቬንሽን ማዕከል መካሄድ ጀምሯል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ኢብራሂም መሀመድ ከአዲስ አበባ በቀጥታ መስመራችን ላይ ነው የሚገኘው። ኢብራሂም እንደምንላሀል። የኢትዮጵያ ቴክኖሎጂ ኤክስፖ ኢቴክስን በተመለከተ ያሉሁን መረጃዎች አጋራል። አመሰግናለሁ ሶሊያና፣ በዜናው መግቢያ እንደገለጽሽው እንግዲህ የኢቴክስ 2025 አጠቃላይ በምስራቅ አፍሪካ የመጀመሪያ የሆነው ታላቅ የኤግዚቢሽን መክፈቻ ዛሬ ተከናውኗል። ለሶስት ቀናት ቆይታ ይኖረዋል። ባለፉት አመታት እንግዲህ በዲጂታል ኢኮኖሚ ኢትዮጵያ ያከናወነቻቸውን ተግባራት በኤክስፖ ትውውቅ የሚካሄድበት እንዲሁም ደግሞ ልምድ ልውውጦች የሚካሄድበት እንደሆነ ነው እንግዲህ ከመርሃ ግብሩ መረዳት የተቻል ነው። የኤክስፖ መጀመር አስመልክተው ንግግር ያደረጉት የኢፌዴሪ ፕሬዚዳንት ታዬ አስቀስላሴ በምስራቅ አፍሪካ የመጀመሪያ የሆነውን ቴክኖሎጂ ኤክስፖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በይፋ መርቀው ወይም ደግሞ መክፈቻ ንግግር አድርገው ከፍተውታል። በመክፈቻ ንግግራቸው ባለፉት ዓመታት ዲጂታል ኢኮኖሚውን በኢትዮጵያ ውን ለማድረግ የተለያዩ መሰረተ ልማቶች መተግበራቸውን አንስተዋል። በዚህም ደግሞ በተጨባጭ ውጤቶች መጥተዋል። በተለይ ዲጂታል ኢትዮጵያን በ2025 ተግባራዊ ለማድረግ የተያያዘውን ስትራቴጂ ቀርጾ መንግስት ተግባራዊ ለማድረግ ሲንቀሳቀስ ቆይቶ አበረታች ውጤቶች ለሌሎች የምስራቅ አፍሪካና ለአለም ሀገራት ተሞክሮ የሚሆኑ የቴክኖሎጂ ውጤቶች ሪፖርቶች መገኘታቸውን ነው እንግዲህ በመክፈቻ ንግግራቸው የገለጹት። ተለዋዋጩን ዓለም አቀፍ ሁኔታ ታሳቢ ያደረጉ የቴክኖሎጂ አቅምን መገንባት ሁለንተናዊ ደህንነትን ለማረጋገጥ ደግሞ በትብብርና በቅንጅት ልምድን በመለዋወጥ መስራት እንደሚገባም በአስተላለፉት መልእክት እንግዲህ ጠቅሰዋል። ፕሬዚዳንት አጽቀስላሴ ታዬ አጽቀስላሴ በመድረኩ ባደረጉት ንግግር ደህንነቱ የተጠበቀ መረጃንና ዲጂታል ባለቤት ለመሆን በተለይ ወጣቶችን በዚህ ዘርፍ ባለቤት አድርገን በፋይናንስ በማገዝ እንዲሁም ደግሞ እውቀታቸውን እንዲያዳብሩ የትምህርትና ሌሎች ተቋማት በትብብርና በቅንጅት ልንሰራ ይገባል ብለዋል። በተጨማሪም በመድረኩ የተገኙት የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ወይዘሮ ትግስት ሀሚድ ባስተላለፉት መልእክት በኢትዮጵያ የሚገኙ ስታርታፖችን በዚህ አለም አቀፍ መድረክ በማቅረብ ልምዳቸውን ለሌሎች የሚያካፍሉበት እንደሆነ እንዲሁም ደግሞ የተለያዩ ውድድሮች እና የተለያዩ የጥናታዊ ጽሁፎች ቀርበው ሀሳቦች እርስ በርስ የሚለዋወጡበት እንደሆነ ነው እንግዲህ በንግግራቸው ያነሱት። በኤክስፖ በአጠቃላይ ከ10 ሺህ በላይ ታዳሚዎች የሚሳተፉ ሲሆን ጥናታዊ ጽሁፎች፣ የፓናል ውይይቶች እንዲሁም ደግሞ የቴክኖሎጂ አውደ ርዎች የሚካሄዱ ይሆናል። በዋናነት በሳይበር ደህንነት፣ በሰው ሰራሽ አስተውሎት፣ በፋይናንስ ቴክኖሎጂ፣ በስማርት ከተሞችን በመገንባት እንዲሁም ደግሞ በቴክኖሎጂ ትምህርት ዘርፍ ላይ ትኩረቱን ያደረገው ይህ ኤክስፖ ከዛሬ ግንቦት ስምንት ጀምሮ ለሶስት ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል የሚቆይ ይሆናል። በዚህ እንግዲህ ዓለም አቀፍ ስማቸው ታዋቂ የሆኑ የተለያዩ የቴክኖሎጂ ባለቤቶች ስራዎቻቸውን ይዘው ቀርበዋል። በዚህ ዓለም አቀፍ ኤክስፖ ወይም ደግሞ በምስራቅ አፍሪካ የመጀመሪያ የሆነው የቴክ ኤክስፖ ማለት ነው፣ ኢቴክ ኤክስፖ ታዳሚያን መጠው እንዲጎበኙም እንግዲህ በመድረኩ ጥሪ ቀርቧል። በአጠቃላይ ከስፍራው አሚኮ የተለያዩ መረጃዎችን ይህንን ኤክስፖ የተመለከተ በተከታታይ የሚያደርስ ይሆናል። ሶሊያ ነው። አመሰግናለሁ ኢብራሂም ለመረጃዎች ወደ ዓለም አቀፍ መረጃዎቻችን ተሻገርን። ኢትዮጵያ ከፍተኛ ምርት ያለው